ያው ጉባኤ በፊት ስለ ቅዱስ ቁርባን የጌታ ስጋና ደም እንደሚሆን ህብስትና ወይኑ ያስተማረ አባት የለም ማለት፣ ይህ ከክርስቲያኖች ጋር ሳይሆን ከእስላሞች ጋር ነው ሊያመሳስል የሚችለው ከታላቅ ይቅርታ ጋር። ምክንያቱም ጠቅላላ አባቶች፣ በጣም በርካታ አባቶች ከኖስቲክ መናፍቃን አንጻር እያደረጉ ያህ ህብስትና ወይን የምርም የጌታ ስጋና ደም እንደሆነ አስተምረዋል። ቅዱስ የራኔስ ከእርሱ ቀደም ብሎና ቅዱስ አግናደ ሰላም አለይኩም ወራህመቱላሂ ወበረካቱ የአጀማ እንዴት ቆያችሁ? ሰሞኑን ኦርቶዶክሶችና ፕሮቴስታንቶች የተጸለየበት ዳቦ ወደ ፈጣሪነት ማለትም ወደ ኢየሱስነት ይለወጣል ወይስ አይለወጥም የሚል ጭቅጭቅ ላይ ናቸው። ፕሮቴስታንቶች አንዳንድ የፕሮቴስታንት ቅርንጫፎች እንደ ሉተር አይነቶች የተጸለየበት ዳቦ ወደ ፈጣሪነት ወደ ኢየሱስነት ይለወጣል ብለው ያምናሉ። ሌሎቹ የፕሮቲስታን ፕሮቴስታንት ክፍሎች ደግሞ ዳቦ ዳቦ ነው፣ ምንም ብትጸልይበት ወደ ፈጣሪነት ወደ ኢየሱስነት አይለወጥም፣ ዳቦ እንደ ምሳሌ ነው የሚያገለግለው እያሉ ነው። በሚገርም ሁኔታ ይሄ ዳቦ ምሳሌ ነው ዳቦ የፈለክ ብትጸልይበት ወደ ፈጣሪነት ወደ ኢየሱስነት አይለወጥም። እንደውም ይሄ ዳቦ ከተጸልይበት በኋላ ፈጣሪ ይሆናል ስጋ ደም ነፍስ ያለው ፈጣሪ ይሆናል፣ ሊመለካል፣ ሊሰገዳል የሚል አስተምሮ ከኒቃ ጉባኤ በፊት የለም እያሉ የሚከራከሩ ፕሮቴስታንት ክፍሎች አሉና ለዛ ሀጌ ምን ብሎ ነው ያቀረበው? ከኒቃ በፊት የለም የሚል ክርክር የሚያስነሱት ሙስሊሞች ናቸው እያለ ነው በነገራችን ላይ በስላሴ ዙሪያ ማለት ነው። ይሄ ስላሴ ብሎ ማለት ኢየሱስ ፈጣሪ ነው አይደለም የሚል ጭቅጭቅ ያስነሱ መነኩሴዎችና ቄሶች የነበረ ታሪክ ነው። ከ325 በፊት የለም እንደ ታሪክ ማለት ነው። የለም ብለን ስለምንል ወደ ሙስሊሞች አስጠግቶታል። እንግዲህ ዳቦ ተጸልዮበት ፈጣሪ ይሆናል የሚለው ማለት ነው። በእርግጥም ዳቦ ተጸልዮበት ወደ ፈጣሪነት ማለትም የኢየሱስ ስጋ ደም ነፍስ የያዘ መለኮት ይሆናል የሚል አስተምሮ፣ ከኒቅያ ጉባኤ በፊት የለም። በቃል ደረጃ የተጠቀሙ አንድ ሁለት ሶስት የሚሆኑ አባቶች ሊጠቀሙ ይችላሉ እንጂ ልክ በዚህ ዘመን እንደሚተገበረው ይሄ ዳቦና ወይን አቅርቦ በቃ ካህኑ፣ ዲያቆኑ መጥቶ አብራ ከዳብራ ምናምን ብሎ ከጸለየበት በኋላ ወይኑም ደም ሆኗል ዳቦውም በቃ ስጋ ደም ሆኗል ስጋና ነፍስ አለው መለኮት አለው ብሎ ሚያምን አልነበርም በሰዓቱ እንደውም ዳቦ ከተጸለየበት በኋላ በቃ ካህኑ ዲያቆኑ አብራ ከደብራ ምናምን ብሎ ከጸለየበት በኋላ ነፍስ ስጋ ደም መለኮት ይሆናል የሚል ዶግማዊ አስተምሮ የመጣው ከአስራ ሦስተኛው ክፍለ ዘመን በኋላ ነው። እንዲያውም 16ኛው ክፍለ ዘመን ላይ ፕሮቴስታንቶች በአስነሱት ተሀድሶ ምክንያት ሌላም እንደዚሁ ጉባኤ ነበረ። እንኳን አይደለም ከኒቃያ ጉባኤ በፊት ሊኖር ይሄ ዳቦ ከተጸለየበት በኋላ ፈጣሪ ይሆናል ይመለካል ሊሰገድ የሚል አስተምህሮ ሊኖር ቀርቶ በኒቃኤ ዘመን ራሱ አልነበረም። በኒቃያ ዘመን ኃይለኛ ብጥብጥና ችግር የነበረው ምንዶ ታውቃላችሁ? ኢየሱስን ፈጣሪ እናደርገው አናደርገው የሚል የቄስና የመነኩሴ የጸብ ነበረ በቃ ኢየሱስን ተጣልተውም ተዋቅሰውም ተደባድበውም ተካሰውም ለብቻ ተፈረካክሰውም ግማሹ የፈለገውን እንትን አለ መሰረተ ያ አንዱ ፈጣሪ ነው ሲል አንዱም ሁለት ባህሪ ያለው ነው ሲል በቃ እንትን ካሉ በኋላ ኢየሱስን ፈጣሪ አድርገው ከጨረሱ በኋላ በሌላ ዘመን ትዝ ሲላቸው የኢየሱስ ስጋና ደም ላይ መጡ ማለት ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ስጋን የበላ ደመን የጠጣ የሚላል ያ ምሳሌ ነው የሰጠው ስጋን የበላ ደመን የጠጣ የሚለው እንትን ነው የሱ የኢየሱስ ተከታዮች አሉ ስለሚደርስባቸው መከራ ነው ይተናገር ያለው። ፕሮቴስታንቶች በእርግጥም ምንድን ነው የሚሉት? ስጋኔ ብላ ደመን የጠጣ ያለው ምንድን ነው? እንት ነው ስለ መከራው ነው ስለ ስደቱ ነው ስለ ስቅላቱ ነው ብለው ይላሉ። ኦኬ። እና እና ናጅሬ ግን በነገራችን ላይ በዚህ ሰዓት በካቶሊክና በኦርቶዶክስ ቤተክርስቲያን የአምልኮ ስርዓቱ የስግደት ስርዓቱ ይለያያል እንጂ ይህ ዳቦ ዳቦ በቃ ካህኑ ዳቆኑ አብራከደብራ ምናምን ብሎ ከጸለዩበት በኋላ ስጋ ነፍስ ስጋ ነፍስ ያለው ምንድን ነው? መለኮት ነው ብሎ ነው የሚያምኑት። እንደውም የግብፅ ቤተክርስቲያናት ዲያቆኑ ከጸለዩበት በኋላ ዳቦን ስትቆርሱት ቀስ ብላችሁ ቆረሱት። ያኔ በቢሏረል የሚቆረሰው ከግብፁ ወፈር ተደርጎ የተጋገረው ማለት ነው። ኢየሱስ ስለሆነ ስታርዱ እንዳታደሙት እንዳታሙት፣ እንዳትጎዱት ቀስ ብላችሁ እረዱት፣ ዳቦን ማለት ነው እና ይህን ቪዲዮ የሠራሁት በተገኘ አጋጣሚ ዘሎ እስላም ለሚለው አኪ አድርሱለት። በኦርቶዶክስ ቤተክርስቲያን እንግዲህ ለዚህ ለዳቦ ምን አይነት የስግዶት እና ያምልኮ እንዴት አድርገው እንደሚያቀርቡለት አይታወቅም እንጂ ኖርማሊ ዳቦ ዳቆኑ ከጸለየበት በኋላ ይሰገድለታል፣ ያን ያምልኮ ይቀርብለታል። ስግደት አምልኮ ነው። ምክንያቱም ይሄ ወደ ኢየሱስነት ስለተለወጠ ማለት ነው አስቦት የሰው ልጅ ዳቦ ከተጸለየበት በኋላ ፈጣሪ ይሆናል ብሎ የሚያምን የሰው ልጅ አለ እዚህ ምድር ላይ ማለት ነው። እነዚህ ናቸው እንግዲህ እኮ እስልምና ላይ የሚዋሹት የሚቀበጣጥሩት ማለት ነው። ስብሃን አላህ! ለዚህ ነው አልሐምዱሊላህ ዐላ ኒዕመቲል ኢስላም የምንለው ለዚህ ነው። እና ይህን ሸር አርጋችሁ ድርሱ አድርሱ። በዚሁ አጋጣሚ ቅዱስ ቁርባን ምናምን የሚለው ያልገባቸው ኦርቶዶክሶች አሉ። ዝም ብለው ቅዱስ ቁርባን